አመሰግናለሁ ወንድም አገኘ። እንግዲህ አርበኛ ዘመነካሴ ማለት በአንድ በትንት እያደራጀ ማይክ ባገኘ ቁጥር ያቺ አዳራሽ ውስጥ ላሉ አምስት እና አስራ አምስት ሰዎች አማራነትን ሲያስረዳ የተኛውን ትውልድ ሲቀሰቅስ የኖረ ሰው ነው። ስለዚህ ይሄ ከታች ከመሰረቱ ጀምሮ ሁለት እና ሁለት ሺህ ሰዎችን እያደራጀ ሚሊዮን ወጣቶችን ያፈራ ወደ ትግል ወደ ትግል ሜዳው ያመጣው መሪ፣ በሚሊዮን የሚቆጠር ኢትዮጵያዊ በሚሊዮን የሚቆጠር ሌላ የዲያስፖራ ኮሚዩኒቲ፣ ዓለም አቀፍ የስለላ ድርጅቶች፣ የዓለም አቀፍ ዲፕሎማቶች፣ ፖለቲከኞች፣ መንግስታት ጭምር ትኩረት በሰጡት መድረክ እድል ሲያገኝ የአማራውን ኮዝ ለማስረዳት ይህን እድል አለመጠቀም አይችልም። አይደለም እዚህ እንደዚህ አይነት መድረክ ላይ በመቀሌ አደባባይ፣ በአዲስ አበባ አደባባይ፣ በሐዋሳ በጅማ አደባባይ፣ በኬንያ አደባባዮች ላይ የአማራን ኮዝ የአማራን የትግል ሁኔታ ስለ አብይ አህመድ ገዳይ ጨፍጫፊነትና ሀገር እያወደመ እያበላሸ መሆኑን የሚገልጽበት እድል ካገኘ ግሪን ስክሪን ነጭ ዋይት ስክሪን እየተዘረጋ ዘመነ ካሴ ይህን የመናገር ግዴታም አለበት። እንደ ትውልዱ መሪ እንደታጋኝ ታጋ እንደ ድርጅት አመራ ስለዚህ፣ ጉዳዩ ከዘመነ ካሴ በፊት ማን ተናገረ፣ ቀጥሎ ማን መጣ የሚለው አይደለም። ዘመነ ካሴ ወደዚያ የቀረበው ምግ ያደርግ ነው ነው ትልቁ ፖይንት አንድ አብይ አህመድ የሚባለው መሪ ኢትዮጵያን ከየት ወደ የት እየወሰዳት እንደሆነ ለማስረዳያት፣ ሁለት ኢትዮጵያ የግጠማትን ስቴት ፌደር ከምን ተነስቶ ወደ ምን እየሄደ እንደሆነ ሶስት የአማራ ጭፍጨፋ ስርዓታዊ ጭፍጨፋው በእነማን ተጀምሮ በየት አድርጎ ዛሬ እና አብይ አህመድ ላይ እንዴት እንደደረሰን እና አብይ እንዴት እያስቀጠሉት እንደሆነ አራት አማራው ከህሎን አደጋ ለመትረፍ ምን ማድረግ እንዳለበት አስረድቷል። ሲቀጥል ሰላም ይምጣ ማለት ብሏል፣ አርበኛ ዘመነ ካሴ አብይ አህመድና ቡድኑ ለህግ ይቅረቡ ማለት ነው የሚለውን አረፍተነገር ነገር ያዘልን። ስለዚህ አርበኛ ዘመነ ካሴ እዚያ መድረክ ላይ የወጣው ከማንም ጋር ለመነጋገር ከማንም ጋር ለመደራደር ሳይሆን በአማራ ህዝብ ላይ የተደቀነውን የህሎን አደጋ ለመቀልበስ የሚያስችል ፕሮግራም ይዞ ይወጣው። ይህን ደግሞ በሚገባ አሳክቷል። እንደ ትውልዱ መሪ እንደ አንድ አብዮተኛ ባጋይ ይህንን አድርጓል። ከእሱ ቀጥሎ ማን መጣ? ከእሱ በፊት ማን ተናገረው? ሁኬርስ የዘመን አጀንዳ አይደለም። ይሄ ዋናው አጀንዳው የተሸከመውን ያለመውን አላማ አሳቅፋ ላላሳካ ነው እዛ ጋር ጎል መተናል። ይሄ ነው ጉዳዩ። ግን ምናልባት በትግል ያው ስትራቴጂ ላይ ስልታዊ ጥምረቶች ይኖራሉ። በአካሄዶች ላይ ደግሞ አጠገብ ያለው ሰው እንዳይንጫጫ እንዳይጮህ መተማመንንም ይጠይቃሉ እና የፋኖ ሀይሎች በተለይ አማራ ፋኖ ብሔራዊ ሀይል ከአንድ ወጥ ቅርጽ ከያዘ በኋላ ምናልባት ከዛም ከዚህም የሚመጡ ነገሮችን በጋራ መመለሱ አግባብ ነውእና እንዲህ አይነት ነገር ሲቀርብ አሁን ይሄ የዚህ አብሮነት ኢትዮጵያ ያዘጋጀው መድረክ ላይ በአጠቃላይ የፋኖን አቋም በተለይ የአማራ ፋኖ ብሔራዊ ኃይልን አላማ፣ ቀጣይ ስትራቴጂዎችን የሚያስረዳ አገር ከግባችበት ችግር እንዴት ትውጣ የሚለውም ሌሎችም ተደራሽ ለመሆን ጭምር ይመስለኛል እና ምናልባት ይህንን መድረክ ዘመነ ተናጋሪ የሆኖ ጥያቄ ሲቀርብለት የሌሎች የጎንደሩም የወሎም የሸዋውም የሚያውቁበት ሁኔታ ነበረ ወይ? በጋራ ተነጋግረው እንዲህ እንዲህ አይነት ሀሳብ አቅርብ መድረኩ ላይ ማን ይገኛል፣ ምናልባት ከትርፉ ይልቅ ጉዳቱ ያመጣል የሚለውን መዝናቸዋ፣ ያንን ለመተንተን ተሞክሮ ነው የቀረበው፣ ወይስ እንደው የጎጃም የማራፋን ነው በሚለው ነው። ለምን አንድ ወጣ አደረጃጀት እየመጣ ስለሆነ፣ ዘመነ ያቀረበው የጋራ ድምፅ ነው ወይ? ዘመነ ያቀረበው የአማራ የሚባለው ህዝብ ድምፅ ነው። የትውልዱ ድምፅ እኮ ነው፣ የትግሉ ድምፅ ነው፣ አጠቃላይ ስለዚህ ወሎ ያለው ተወካይ ጎጃም ያለው ተወካይ ሸዋ ጎንደር ያለው ተወካይ ወይም ሌላ አሜሪካ ያለው ተወካይ ድምፅ አይደለም በአጠቃላይ በመላው ዓለም የሚገኘው የአማራ ህዝብ ድምፅ ነው ዘመነ የተናገረው ያ ድምፅ ይሄ ነው መልሱ ከምናልባት አቶ ስብሃት በተገኙበት መድረክ እንዴት ይገኛል የሚል ጥያቄ እየተነሳ ነው በተለይ አቶ ስብሃት እንደሚታወቀው የአማራ ህዝብ ላይ ያላቸው አቋም ይታወቃል ማህበራዊ ረፍት የመንሳት ኒኩለሱን የዋት ኒኩለስ የሚባል ሰው ነው ስብሃት እና በዛ ደረጃ የሚታዩ ሰው ባሉበት መድረክ እንዴት ተገኘ ወይስ ተናጋሪዎቹን መጀመሪያ ያውቅም ነበረ ወይ እሳቸው ውስጥ ምላሽ መስጠት አልነበረበትም የሚል ጥያቄ ሊነሳ ይችላል። እና አሁንም ከአማራ ህዝብ ጥቅም አንጻር የአቶ ስብሐት መገኘት የአማራን ህዝብ ጥቅም አሳልፎ እንደ መስጠት ይቆጠራል የሚሉ የፋኖ ደጋፊዎች አንዳንዶቹ ሲናገሩ የተሰማበት ሁኔታ አለ። የሚጽፉም አሉ። እና ማህበራዊ ሚዲያው ላይ ውዝግቦች ተፈጥሮዋል ይህንን ውዝግብ ለማጥራት ነው እንግዲህ አንተም ይህን ማህበራዊ እንድሰት ይፈለግ ነው እና እዚህ ጉዳይ ላይ መጨረሻ አስተያየ ስጥና አላሰናም። ውዝግቡ አልተፈጠረም። ውዝግቡን የተፈጠር ነው የሚሉትና ለማወዛገብ የሚሞክሩት ከዚህ የህሊና ትግል በተቃራኒ የቆሙ ሀይሎች ናቸው። የአማራው የብሔርተኝነት ትግል ተቀጣጥሮ አሸናፊ ሆኖ አማራውን ላይ ኢትዮጵያን ባላንስ አርጎ እንዳይቀጥል የሚፈልጉ ግንጥል ተገንጣይ የፖለቲካ አቋም ያላቸው እነዚህ አራማጆች ናቸው። አጀንዳ ለመራገብ ነጌቲቭ ሊ ለመተርጎም ሙከራ የሚያርጉት እንጂ ትክክለኛው የዚህ ትግል ደጋፊ የዚህ ትግል ባለቤት የዚህ ህልና ታጋይ የሆነ ነው ህዝብ እና አማራው ትክክለኛው አማራ ዘመነ ካሴ እዚያ መድረክ ላይ ወጥቶ የተናገረውን ነገር ደፍኔትሊ ማግኒፋይ ሲያደርግ ነበረ፣ ሲያጎላ ሪፍሌክስ ሲያደርግ ነበረ። በትክክል ለምን ዘመነ ካሴት ኤቱዚ የተናገረው ነገር በትክክለኛ አማራ የደረሰበት ስርዓታ አይጭፍጨፋ እና አብይ አህመድን ለህግ በማቅረብ መጠናቀቅ እንዳለበት ስላስረዳ። ስለዚህ ማንም ተገኘ ማን አለም የዘመነ ካሴ አጀንዳ ወይም የኛ ጉዳያችን እዚያ መድረስ ስንታይ ይዘን የምንቀርበውን ጉዳይ ነበረ የተጨነቅንበት። ያ ጉዳይ ቀርቧል። ያ ጉዳይ በደጋፊያችን ዘንድ በትግሉ ገጽታ ዘንድ በአማራው በዚህ በሚካሄደው የህልና ተጋድሎ ዘንድ ከፍታን አምቷል። አንድ የዘመነ ካሴን የዚህ ሀቢወት መሪነት ከፍ አርጎ አረጋግጦልናል። ሁለት ኮዛችን ሚሊዮኖች በቀጥታ ስርጭት በሚከታተሉት እንደነገርኩ፣ ከአለም አቀፍ መንግስታት ጀምሮ እስከ ታችኛው አለም አቀፍ ማህበረሰብ ድረስ እንዲሰማ ሆኗል። ኮዛችን የአማራውን ኮዝ ከፍ ያደረገ መድረክ ሆኖ አግኝተነዋል። ይኸውልህ አንዳንድ ፖለቲከኞች ምን ይላሉ መሰለ፣ ስም ባልጠቅስልን፣ ፍሬ ሀሳብ ካለህ እምስት የምትነግረው ሰው ብታጣ እንኳን ለአፈሩ ቆፍረ ነገረው የነገርከው ፍሬ ሀሳብ ችግኝ ሆኖ በቅሎ ዛፉ ሆኖ አፍርቶ ሌሎችን የመግባል ይላል። ስለዚህ አርበኛ ዘመነ ካሴ በጠባብ አዳራሽ ለአምስት እና ለአንድ ሺህ ሰዎች ስለ አማራ አይሰማም ወይ ሲል የኖረ ሰውዬ ሚሊዮኖች በቀታ ልክ ሲከታተሉት ይህን መልዕክት አለማስተላለፍ አይችልም አይችልም እ ባገኘበት ቁጥር የትኛው አጋጣሚ ባገኘ ቁጥር ዘመነ ካሴ ስለ አማራው ስርዓት አይጭፍጭፋ ስለ አማራው በደል ኢትዮጵያ ሌት እየፈረሰች እንዳለ ማስረዳት አለበት፣ ግዴታውም ጭምር ነው እንደ መሪ ይሄ ነው። ይሄ በዚህ መሀል ላይ እየገቡ ውዥንብር ለማምጣት የሚፈልጉ ሰዎች አንድ በዓላማ እኛን እየታገሉ ያሉ ሰዎች አሉ። ሁለት የራሱ የብልጽግና ሰዎች ናቸው። ሶስት የአማራው የብሄርተኝነት ትግል ሂዶ ሂዶ ሂዶ መዳረሻው ከእነሱ ፍላጎት ውጭ እንደሆነ ያሰሉ ድብቅም ግልጽም አደረጃጅቶች አሉ። እነሱ ናቸው ጫጫታ የሚፈጥሩት። እነዚህን ደግሞ በጣሰን ሰባብረን እያለፍን ነው። አብዛኛውን እየሰበር ነው ነው። ትንሽ ይቀረናል። እሱን ሰብረን አማራውን ለመጨረሻ ጊዜ ራውንድ አድርገን ጠርንፈን ኢትዮጵያን ጭምር መናሻገርበትን የአማራውን ህሎና የምንረጋገጥበትን መንገድ እያመጣ ነው። ትግሩ ይቀጥላል። በዚህ ሁኔታ ነው ያለ